ግን እናቴ ተሞት ምን እንደሆነ የእኛ ጀም አላውቅም። ማርያም ይህ ሁሉ ሰው ይህ ሁሉ ይህ ሁሉ ሰው አሸብረን፣ ይህ ሁሉ ሰው አስጨንቀን፣ ወይኔ፣ ወይኔ፣ ወይኔ ይህ ሁሉ ሰው አስጨንቀን፣ እመቤቴ፣ ስንት ሰው ስንት ሰው እንዳላሸበር ነው ግን ያው በጣም ደስ ይላል። አይ በጣም ደስ ከሚሉ ልጆች ጋር ነው የተገናኘ ነው። ዛሬ ጥሩ ነው፣ ኖርማል ነው። ሚሊ ጥሩ ነው ማለት ነው። በጣም ደስ የሚሉ ልጆች ናቸው። ልናና የለኝም ካንቺ ሌላ

እሺ አበባ ምን ምን ፑሽ አድርጉ እስኪ ትሪፕ እንዲመጣ ቦነስ እንዲመጣ ማለት ነው። በደንብ በደንብ በደንብ በደንብ ታብታብ አድርጉ፣ በደንብ ፑሽ አድርጉ ምናምን በምን ያስታውቃል። ሰው ዋ አረጉ ዲፈላ ዛሬ ግን ምንሽ ነው ፒፕሉ እሺ ትሪፕል ነው። አልታየኝም እኮ እስካሁን እግዚአብሔር፣ ትሪፕል ነው፣ ጠቀሙት። ኤኒጊፍት ትሪፕል ነው። ኤኒጊፍት ትሪፕል ነው። ዩዘር ትሪፕል፣ ሌትስ ጎ። ጃኖው ኤኒጊፍት ትሪፕል ነው፣ በሶስት ያባዛልናል። በለ ይመቻቹ። እኔ እየታየኝ አይደለም። መሬቴን፣ ኤኒጊፍት ትሪፕል ነው፣ ሂዱበት። እስኮር አራት ሺህ እንደሆነ ነው የሚያሳቂኝ። ትሪፕል ነው፣ ሂዱበት። ማርያምን አራት ሺ እንደሆነ ብቻ ነው የሚያሳየኝ። እዚህ ጋ ስንቱን አላቅም። ሂዱበት ትችላላችሁ። ሸዋዬ ኪያ ሌትስ ጎ ስንት ነው እስኮር? እስኮር ስንት ነው? ጻፉልኝ፣ እዚህ እየታየኝ አይደለም። እስኮር ስንት ነው? ምመታቹ ት ይችላል ለችዱበት ሒዱበት ኦኬ አይለከና ማለት ነው ሒዱበት 40 ሽ ነው 40 ሽ ነው ነኮግራ ገበይ 40 ሽ ነው ዲን ታንክስ ዛሬ በ TikTok ራስሁን ነገር እየፈለገ ይሄዱበት ወይ ደግሞ አራት ሺ ነ ይሄዱበት ይሄድበት ይሄድበት ሱ የዛሬማ የሆነ ነገር አለ በ የሆነ ነገር እያስቸገረ ነው፣ የተፈታተኔ ነው። ሰዎች ስለስንት ነው እስኪ ጻፉልኝ? አንድ ሺህ ስልሳ ሶስት ነው የሚለው ስኩር። ስድስት ሰባ ሁለት ሰባ ምናምን ደረሰ። ሰባ አነስ ግን ነው በጣም ዝገዝ ነው እየቆየ ነው የሚያሳየ ማርያም